ነው በሽተኛ። ሰላም፣ እንዴት ናችሁ? በሀገር ውስጥ ያላችሁ፣ ከሀገር ውጭ ያላችሁ የበረከት ፋሚሊዎች እንዴት ናችሁ? ፍቅር ለእናንተ ምን ማለት ነው? ማለት እኔ አሁን እናትና አባቴ ሲያሳድጉኝ ፍቅር ለሚወዱ ሰው መስዋዕትነት መክፈል ለሚወዱ ነገር መኖር መቻል ነው መፍቀዱ ማፍቀር እድለኝነት አላውቅም፣ ግን ላይክ አሁን ያያችሁት ነገር እኔ በሰዓቱ ማለት እንደዛ መሆን አልፈልግም። በስነ ስርዓት ነበረ ሁሉም ነገር መጨረስ የምፈልገው በንግግር ሁሉም ነገር። ነገር ግን ያው በሰዓቱ አልተቀበለኝም በረከት እንዳያችሁስ። በጣም ይቅርታ። ማለት ወደ ጉዳይ የገባውባችሁና ራሴ ላስታውቃችሁ። መጀመሪያው ስሜ ሜላት ይባላል። አዳማ ነው መኖረው። ለትምህርት ነው አጋጣሚ ባህር ዳር የመጣሁት እና ቤኪን የማውቀው በ ዩቲዩብ ነው ዩቲዩብ ላይ በሚሰራቸው ስራዎች ምናምን ነው እሱን ነው ማውቀውና ያው ከአንድ አመት በፊት አክቹሊ ያው ለሱ ላውራ ምናምን ሞክሬ ነበር በብዙ ነገር አይ ግን አልተሳካልኝም። ያው እሱን ላገኘው የቻልኩት በክብርተ ነው እና ለክ ሷ ክብርተ ማለት ያው የኔ ጓደኛ ናት ጓደኛዬ ናት እና ከሷ ጋርም የተዋወቅ ነው ክላስ ውስጥ ምናምን ምናምን ነው አብረን ተምረናል። እና ክብርተን ላኳት እኔ ነኝ። ከዚህ በፊት እንደተናገርኩት ያው ክብርተ ማለት በረከት ጋር ያለውን ነገር እንድታቅልኝ፣ እንድታጣራልኝ እና ለእንትን ላኳት እውነት ለመናገር። እና ደግሞ ያው ማለት እንዴት ለበላችሁ እኔ ለብዙ ነገር እንትን ሊል ይችላለሁ ግን ለቅ ለበረከት ያለኝ ስሜት እውነት መሆኑን እንድታቁልኝ እፈልጋለሁ። ማለት በሶሻል ሚዲያ እዚህ ጋር መጥቼ ሳጋራ ምናምን ብዙ ነገር አፕን ያደርጋል አውቃለሁ። ከፋሚሊ ጋር ብዙ ነገር ብዙ ላይ ካለው ነገር ግን ነገር ግን ያው ፍቅርን መጀመሪያ ብያለው ወሳቱነት መክፈል ነው ዋጋ መክፈል ነው እና ያው እኔ ለሚመጣው ነገር ሁሉ እቀበላለሁ። ዛሬ በረከትን ያው ላናግረው ፈልጌ በጣም ብዙ ታግዬ ሞክሬ ምናምን ያው በመከራ ያው ልክ ለማውራትና እና ተገናኝቶ ለማውራት ነገሩን ልናወራበት እንዲሁም መሲን ይዟት መጥቶ ከመሲ ጋር ያለውን ነገር ተነጋግረን እንትን ለማለት እንትን ብለናል ያው መሲን ባይዘው ማቃት ያው እሷን በሶሻል ሚዲያ ነው ማቃት ግን ያው ብዙ እንትን አንልም እሷ አክቹሊ አታቀኝም እና ያው ያለውን ነገር በረከት ይዟት መጥቶ አውርተን ምናምን ነገር በሰላም እንትን ለማለት እሞክራለሁ እንግዲህ በተረፈ ያው የሚሆነውን ነገር አብራችሁን ቆይታችሁ ብትመለከቱ ደስ ይለኛል እስከዛ በረከት እስኪመጣ ድረስ ትንሽ እንትን ብለን ጠብቀው፣ ደውለንለታል። እንግዲህ ያው እመጣለሁ ምናምን ብሎኛል። እንግዲህ መጣል ብዬ ተስፋ አድርጋለሁ። ያለውን ነገርም እስቲ አብረን ሆነን እናያለን። ሰላም ሰላም ነው። ስለመጣ ደስ ብሎኛል። ስለ ትናንትና በተፈጠረው ነገር እንድናወራ ስለፈለኩኝ፣ አለ አይደለ፣ ማለት አንተ ያለኝን ፊሊንግ እውነት እንደሆነ እንድታቅልኝ እንዲሁም በሶሻል ሚዲያ ሁሉንም ነገር ማጋራት አለብን ካሜራ ማለት። ቆይ አይደለም፣ አንተ ሲጀመር። ቆይ አይደለም፣ ካሜራው ማሲ፣ ለምን እኮ እዚህ ማንም ካሜራ አንተ ሲያዝ ነው አይደለም። እንደዛ አይደለም። እኔ በመከራ እኔ ሁሉም ሁሉም ሰው ገባሽ? እኔ እሷን ላውራት ነው የፈለጉት። ምንድን ነው የምታወሪያት? ምንም ታወሪያት ነገር እኮ የለም። እኔ እና እሷ የምናወራው ገባህ። በሴቶች መሀል የሚቀር እኔ እና እሷ የምናወራው ነገር አለ። ምንም ተወሩት ነገር የለም እኮ። ስምሽ ማን ነበር? እኔ አይደለም የምሬ ነው። እኔ ማቅ በሶሻል ሚዲያ ነው። እና አልገባህም እኔ ላንተ ያለኝን ቦታ አይደለ ፊልም እንዳልገባህም በሶሻል ሚዲያ ሚዲያ በሚዲያ ሰው ምን አለበት ማለት ቢሆን ደስ ይለኛል፣ ግን ነገር አይደለም ማለት ያን ሰው መውደድ ሳይሆን ማድነቅ አለ። ገባሽ? ማድነቅና ማውደድ ይለያያል። አይደለም? እኔ ያቋልላ ሰማኝ ስሜት እኔ ነኝ። ማቆቅ አይደለም ስለኔ ስሜት እርግጠኛ መሆን እሺ። ምን አይነት ባህሪ አለ እኔ ምን አይነት ባህሪ እንዳለ ታውቂያለሽ? ሁሉ ስላንተ ማላውቀው ነገር የለም የሆነ ሰዓት እንደተጎዳህ በደንብ ብዙ ነገር እንዳረጋጠም የዛኔ ምን ያህል ፊል እንዳርኩ የማውቀው ገባ። ካደለ ምንም እኮ አይደለም እኮ መጨነቅ እኮ ያስፈልግ ማው ነው። መጨነቅ ምንም ነገር አይመርጥም። ቢሆን እኮ እኔም ደስ ይለኛል። ገባ። ይሄ ነገር ባይፈጠር እኔም እንደዚህ አይነት እንትን ውስጥ መግባት አልፈልግም ነበር። ሶሻል ሚዲያ ሁሉንም ነገር እንትን ብዬ ነው አንደኛ ሚቀጥል ደግሞ ከዚህ በኋላ ሁሉም ሰው እንደፈለገው። እኔ የማይለቀቅበት ምክንያት የለም። ጥቅም የለውም። ምን ነው ጥቅም የሌለው እኔ ማፍቀር ነው ጥቅም የሌለው እኔ ማፍቀር ነው። ጥቅም የሌለው በዚህ ሰዓት እኔ ምን እንደሚያስፈልገኝ የምታውቂው ነገር የለውም። ገባሽ እኔ ላንተ የሚያስፈልግህን ነገር ለማድረግ ዝግጁ አይደለም። በዚህ ሰዓት እኔ ምን ያስፈልገኝ፣ ገባሽ? ምን ምን እንደሆነ አታውቂም። የፍቅር ጓደኛ ይሁን ምን ይሁን የምታውቂው ነገር የለም። ችግር የለውም። ሁሉንም ነገር እኮ ማድረግ እንችላለን። ገባ አይደለ? የፍቅር ጓደኛ አስፈለገ፣ እዚህ ጋ የሆነ ነገር አስፈለገ፣ ችግር የለውም። ሁሉንም በስምምነት እኮ ማድረግ እንችላለን። ነገር አሁን እኔ በቃ መከራከር አልፈልግም። እኔ የምሬን ነው። ያሳልፍኳቸው ራሱ እንደዚህ ክርክር ናቸው ጭቅጭቅ፣ እነዚህ ነገር መድገም አልፈልግም። እኔም እኮ ያንን ነገር እንድደገም አልፈልግም፣ ግን ያለኝ ስሜት እንድትረዳኝ ፈልጋለሁ። አረ እሺ፣ ምንኛ ለምንድን ነው አንቺ እንደ እስካሁን ካገኘኋቸው ሰዎች ደግሞ አንቺ በጣም እንደ መከራከር አልፈልግም። በቃ ገባሽ አሁን የጠራሽ ለምንድን ነው? ከዛ ሁለተኛ ነገር ደግሞ መሲ እንድትመጣ የፈለግሽው ለምን እንደሆነ ገባሽ። አሁን እኔ መሲ ቪዲዮ እንትይ አትይ ምናምን አላቅም፣ ገባሽ። ግን ሁለታችሁ ተገናኝታችሁ ምንድነው የሚፈጠረው? አስበሽ እኔ መሲ ሁሉንም ነገር እንድታቆም እፈልጋለሁ። በቃ ምንም ይፈጠር፣ እኔ ምንም ነገር አለፊነን ለመውሰድ ዝግጁ ነኝ። ይሄ በቤተሰቦቹ ፊት ነው የምናገረው። ምንም ነገር በቃ አያስፈልግም። እኔና አንቺ መገናኘታችን እኔ ሲጀመር መሲን መጥራት የራሱ ምን አይነት አስተሳሰብ እንዳለኝ ጋር ሁሉን ነገር መታወቅ አለበት። ስሜት አለህ ንገረኝ። ኦኬ እሺ፣ ማለት ሌላ ከመሲ ጋር ኖ፣ ከመሲ ጋ ምናምን ሳይሆን እኔ እያልኩሽ ያለሁት መሲን አሁን እኔ እዚህ እንድትመጣ ማድረግ ትልቅ ስህተት ነው። ምክንያቱም ምን ሊፈጠር ይችላል። ማቆ ነገር የለም

ያው ምናልባት አልባት አላቅም አላቅም አላቀም ምን እንደሆነ ብቻ ሜላት ትባላለች። እዚህ ለክላስ ነው የመጣችው። እስኪ አንቺ እራስሽ አይደው ያን ለማውራት ብቻችን መጀመሪያ ማለት ነገሮችንም ለማስተካከል እ ምን ማለት ምንድን ነው? ጠራዋት መሸና አይደለ፣ ማለት አብራችሁ እንድትመጡ ነው ነገር ያልሽ። ሰላም ነሽ? እንዴት ነሽ? አላው ስለምን? ትናንትና ቤት የተለቀቀው ቪዲዮ ሻል አላየሽውም አይደል? ነው አላውቅም፣ እና ራሴ አስባለሁ። ምን የምርሽ ማለት ምድረው ተርተ ተሰሜታለኝ ምናምን ስትል ነበር አይደል? ለሁለት ላይ ፍቅር ምን ስላላል? አይደለም፣ እንደዛ ሳይሆን ክብርተን የላኳት እኔ ነኝ እና ሁሉንም ነገር አሁን ሶሻል ሚዲያ ላይ መታወቅ አለበት። ሁሉም ነገር ይፋ መሆን አለበት። እስከ መቼ እንደዚህ ሆናለሁ ማለት እስከ መቼ ይጎዳለው ብዬ ነው ሁሉም ነገር ሶሻል ሚዲያ ላይ እንዲወጣ ያደረኩት እና እንቺንም አግኝቼ ማውራት የፈለግኩት ያው ከበረከት ጋር ያለውን ነገር አውቃለሁ እና እኔ ለእሱ ቦታ እንዳለኝ እንድታቂኝ ፈልጋለሁ። ክብርታ ያው የኔ ጓደኛ ናት እና እኔ እንትን ቢያፍሉ አናግሪልኝ ለሱ ያለውን ቦታ ምናምን እና በረከት እንደማይወድሽ በግልጽ አይቻለሁ። አይደለም ዛንቺ ቦታ እንደሌለው አይቻለሁ። ምን መሰልሽ ሜላት፣ እዚህ ጋር በመጀመሪያ ደረጃ ኖርማሊ ትላንት ምን አይነት ቪዲዮ እንደለቀቃት ምናምን ማየት አልቻልኩም። አጋጣሚ ሆኖ አጋጣሚ ሆኖ ትላንት ላይ ዩቲዩብ አልገባውም ነበር፣ ማየት አልቻልኩም። ነኝ ቪዲዮ እንደለቀቃችሁ ለቃ አሁን የምትወዱ ነገር በደንብ ሊገባኝ አልቻለም። እንዳ ኡነት ለቅ እንድታቂ ነው እንጂ በደንብ እንድትረጅም ነው አልፈልግም። ማለት እንድታቂ ያክል ነው ማወቅ አለብሽ ማለት ማለት በመሀላችን ምንም ነገር እንዲፈጠር እንዲገባ ስለማልፈልግ ከእሱ ጋር ባለኝ ግንኙነት ለዛ ነው እንጂ እንትን እንድትይ አልፈልግም። እና እኔ በረከትን ወደዋለሁ። ያው በሶሻል ሚዲያ በአንድ አማርኛ ነው ምንግባባው አይደል እሱ ልታናግሪኝ ከሆነ የምትፈልጊው በዚህ ልክ መመነቃቀር አይጠበቅም። ነገርኩሽ እኮ እኔ እንደፈለግሽ ልትረጂኝ ትችያለሽ። ነገር ግን አሁን እኔ እያልኩሽ ያለሁት በረከትን ወደዋለሁ እና ከዚህ በኋላ በበረከትና በእኔ መሀል እንድትገቢ አልፈልግም። ማለት እስከሚ በቃ ድረስ ነግሬሻለሁ፣ አስረድቻለሁ። ከዚህ በላይ ማስረዳትና ማብራራት አለብኝ ብዬ ስለ ስለኔ ማብራራት አለብኝ አይመስለኝም። ማለት ማለት ሲጀምር ይሉሽ ማን እንደሆንሽ ምን እንደሆንሽ የምታወሪው ነገር ምናምን ሊገባኝ አልቻለም። ማንነቴን እና ምንነቴን ከፈለግሽ የበረከት አፍቃሪ ነኝ እና ታዲያ አፍቃሪ ስለሆንሽ እኔ እሱ ጋር መድረሳችን ምናምን ምናምን ብለሽ እኔ ከዚህ በኋላ በላይፋችን እንድትገቢ አልፈልግም። ገባሽ አይደለም? ማለት ያለውን ነገር አውቄያለሁ፣ አጣርቻለሁ ምናምን ምን እና ያጣ አዲስ ነው ምን መልክ ከሱ ጋራ ምንም ስምምነት እንደሌላችሁ ብሬካፕ እንዳደረጋችሁ ሁሉንም ነገር አውቄያለሁ። ና ስለዚህ ከዚህ በኋላ በመሀላችን እንድትገቢ አልፈልግም። በምንም መልኩ ላይሽ አልፈልግም ከሱ አጠገብና ከሱ እንድትልቂ ነው ገባሽ? አይ አይ አይ መሳቅ ራሱ በጣም ግራ ያጋባሽኝ ነው የምሬን ነው በጣም የሆነ በጣም ልታገስሽ በጣም የሆነ ብቻ ራሴን ትዕግስተኛ ለማድረግ እየሞከርኩኝ ነው። የሆነ ክብር አለ ለሰው ልጅ ትንሽ የሆነ ክብር አይደል? በጣም የቅርብ ጓደኛ ከሆነ ለአንቺ ጓደኛሽ፣ ለእኔም ጓደኛ ሲዝ ማይ ቢስት ፍሬንድ ኦኬ ሊሆን ይችላል እኮ ሊሆን ይችላል ግን እዚህ ጋር አሁን ክብርተን ኔ የላኳት ምናምን ምናምን ማለት ክብርተን ይላኳት ለምንድን ነው ምን እንደሆነ ክብርተን የላክኋትማ፣ ከአንቺ ካንቺ ጋር ያለውን ሪሌሽንሽፕ ቤኪ አቋርጧል፣ አላው አላቋረጠም፣ ለአንቺ አሁን ስሜት አለው ያለው ነገር እኮ ማለት ነው ይፋ ይፋኮ ነው ዓለም ያውቀው ነገር ነው። ብቻ ነበር ነበር ነው ማለት አሁን ላይ የሆነ ነገር አይደለም፣ ነበር ዓለም ያውቃል። አሁን ላይም ደግሞ ብሬክአፕ እንዳደረገው አሁን ደው ያውቃል። ገባሽ? ይሄን ነገር ነው እኔ አሁን ላይክ እንዳደረጋችሁና በኔና በሱ መሃል ዳግመኛ እንዳገቢ ነው። ገባሽ? አይደለም በሱ መሃል ዳግመኛ እንዳገቢ ማለት ምን፣ ሁለታችሁ ሁለታችሁ ፍቅረኛ ስትሆኑ እኮ ነው

ፋሚሊዎቻችን ሁሉም ያውቃል፣ ገባሻ? እሱን በስነ ስርዓት አንቺ ስላልሽኝ አይደለም። እኔ እዚህ ጋር ላይፊን ማብራሪያው ገባሻ? አይደለም በስነ ስርዓት አሁን ግን ማወቅ ያለብሽን ብቻ ማወቅ ስላለብሽ ነው የምነግርሽ። ሁሉንም ነገር ማወቅ አለብሽ? አይደለም ማወቅ ያለብሽን አውቀሻል፣ ተነግሮሻል። ሰው ከዚህ በኋላ ማዳመጥ ምን ከሆነ ማለት ነው፣ ሁለታችሁ መካከል የሆነ ግንኙነት ካለ አንቺ ሳትሆኚ እሱ ለእኔ መናገር ይችላል።

በቃ የሆነ ግራ ስላጋባሽኝ ነው። ጤነኛ ራሱ አትመስኝም። ያለብኝ እኔ ነኝ ማለት ለካ በቃ የሆነ ነገር ማለት ስለ ቤት እንደዚህ ስለ ምናምን ስለ ነው ነው ማለት ደሞ ሶ ካላወቅሽ ይሄን አክል ባማን ናው የሚጎዳው እኔ አንች ከምታስብለትና ከምትጠነቀቅለ በላ እንጠነቀቅለት አለ። ገባሻ? የሁኔታዎች ኦር የሆነ ነገር ነው። ገባሻ? እዚህጋ እንዳልገኝ ደረገኝ። አሁን ደግሞ መጥቻ እዚህ እኔ ማንም ራሱ ስለዚህ ነገር መናገር ሲችል ነው። ገብቶሻል። ስለዚህ አሁን አንቺ እዚህ ጋር ነው የምትመጣሽ። እንደዚህ መሆናችሁ እንደዚህ መሆናችሁ ብለሽ ምንም ነገር እንድትመርኝም እንድትናገርኝም አልፈልግም።

እውልሽ መቼ እስኪ በመጀመሪያ ተረጋግቆ ቆይሽ። አንቺ ረጋቢ፣ ምን ሆነሽ? በጣም እሱን ሶሻል ነው፣ በጣም ነው።

አንጅ ምን እቆ ያረ ልትማች ነው እንደደረሽ? ነው ልትማች ነው እንደደረሽ ምን ማለት ነው? ነው ምን ማለት ነው? ጭራሽ ራስሽ ትቆጫለሽ። ችግር የለውም። ይሄ ጅማሬ ነው። ገና ብዙ ነገር ትያለች። ይሄ ጅማሬ ነው። ምንም የሚፈጠር ነገር የለም። ገበሽ እዚህ ጋር ግን የሰራሽ ስህተት አንቺ የጠራሽ ምንም ምንም በኋላ ነገር አንድ አባባል አለ፣ ከማታድሩበት ቤት አታምሹ።